ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝትርፍ ይበልልኝ። እንግዲህ ትናንትና በተሰራው ቪዲዮ በሀይሚና በብሩኬ የጨረቃ ፋሚሊዎች በሙሉ ደስታ በደስታ ነው የሆኑት። ያው ሰው ደስ ብሎ ደስ አላለም የሚለውን ለማየት ኮሜንት ማየት ብቻ ነው የሚጠበቀው እና የትናንትና ኮሜንት በፈጣሪ ስም ደስታቸው እንዴት እንደሚያስደስት ሁሉም ሰው የደስታ ኮሜንት ነበር ሲጽፍ የነበረው እና በጣም ደስ እንዳላችሁ እርግጠኛ ነኝ። እንኳን ደስ ያላችሁ። እና ጨረቃዎቻችን ዛሬ ደግሞ ያው ጉዞ ላይ ናቸው ማለት ነው። ዱባይ ምድር ላይ ዱብ ሌሉ ነው ጉዞ ላይ ናቸው። በሰላም ግቡልን። እግዚአብሔር አምላክ ይከተላችሁ። መንገዳችሁ የቀና የሰመረ ያማረ ይሁንላችሁ። የምትሄዱበት ቦታ ደግሞ የፍቅርና የሰላም ያድርግላችሁ። የሚገርማችሁ ነገር አሁን ቪዲዮ እየሰራሁኝ ማለት ነው። ቲክቶክ ላይ ኢንቫይት የሚለው መጣልኝ እና ስገባ ብሩኬ ላይብ ገብቷል። ላይቭ ላይ ራሱ በጣም አሪፍ አቀባበል እያደረጉላቸው ነው። ያው እኔ እዚህ ጋር ላይቡን እንዳለ አምጥቼ ባሳያችሁ ደስ ይለኝ ነበር ግን ብዙ ጊዜ እኔ የሰው ቪዲዮ ማላስገባው ያው ዩቲዩብ ላይ ችግር አለ ቅጣት ስላለብኝ ነው ውዶቼ። እና ብቻ ግን በጣም እየተቀበሏቸው ነው። በሰላም ግቡልን፣ የአራት ልጆች አባት እናት፣ በሰላም ኑልን፣ በሰላም ኑልን እያሏቸው ነው ዱባይ ያሉ ልጆች ማለት ነው። እንግዲህ ያው ዱባይ ያሉት ልጆችም የሚያደንቋቸው የሚወዷቸው ሊያገኟቸው ይችላሉ። እና ሀይሚና ብሩኬ እኛም ቢሆን በጣም ነው የምንወዳቸውና ምንድን ነው ሀይሚና ብሩኬን ለየት የሚያደርጋቸው ነገር እዩኝ እዩኝ አይሉ ማለት ልታይ ልታይ የማይሉ ፍቅረኛሞች ናቸው። ፍቅረኛሞች ሆነው እያለ ግን ፍቅራቸውን እንዲህ ይፋ ለማውጣት የማይጓጉ ፍቅረኛሞችን ሞችን ያየውት ሀይሚና ብሩኬን ነው። መቻቻ ሌምር ትግስታቸው ራሱ እና ፍቅራቸው እንዴት ነው? ፍቅር ማለት ለአንዱ መኖር ነው አይደለ? ለአንዱ ደስታ መኖር። አሁን ብሩኬ ለሀይሚ ይኖራል ሀይሚ ደግሞ ለብሩኬ ትኖራለች እና ፍቅራቸውን ይህን ያክል ነው የሀይሚና የብሩኬ በተጣሉበት ሰዓት እንኳን ማለት ነው ፍቅራቸውን ሚዲያ ላይ እንኳን ለማውጣት በጣም ይጠነቀቃሉ። በዚህ በጣም ነው ማደንቃቸው፣ ነው እግዚአብሔርን ጠንቃቃ መሆናቸው ፍቅር ስለተወራ አይደለም። ያው ፍቅር ለአንዱ ለአንዱ መኖር ነው ብያቸዋለሁ እና እንግዲህ በተግባር እያሳዩን ያሉ ልጆች ናቸው። እግዚአብሔር አምላክ ፍቅራቸውን ይጠብቅ ነው የሚለው፣ እኔ ማለት ነው። እና ያው ዱባይ ላይ እንግዲህ ብዙ ነገሮች አሉ የሚወሩ። ወይ ብሩኬ ትናንትና መልስ ሲሰጥ እንዴት እንዳሳቀኝ ማለት ነው እንቅልፌን ተኝቼ ጨርሻለሁ። እና ብዙ ጊዜ ሃይሚና ብሩኬ ሰላም ሲሆኑ እንደዚህ ሌላ ፈጠራ ፈጥሮ የሚያወሩ ሰዎች ለምን እንደሆነ ታውቃላችሁ? ሌላ ነገር የለም፣ ሌላ የሚወራበት ነገር የለም። አላቅም በፍቅራቸውም እኮ መስራት ይቻላል፣ ግዴታ በጸብ ብቻ አይደለም መስራት የሚጠበቅብን። ምር ሃይሚ እና ብሩኬ ፍቅር ሆኖ የፍቅር ቪዲዮ ሲለቁ በዛም እኮ የሆነ ደስ የሚላችሁን የተሰማችሁን ነገር እየተናገራችሁ እኮ ቪዲዮ መስራት ይቻላል። በነገራችን ለሌላ ፈጠራ ከመፍጠር እና ብዙ እንደዚህ የሚንሸራሸሩ ድምፆችን ያው ብዙ ጊዜ ነግሬያቸዋለሁ። ትናንትም ተናገር ያለው ልክ አደለም ያንን ነገር ማመን የለባችሁም እና የሚያወሩ ታወርተውን የሚቀሩ የወሬ የለውም ፍሬ ተብሏል እና የወሬ ምንም ተግባር የለውም። በኦሬንጅ በተግባር ደረጃ እንደማያደርጉት የታወቀ ነው። ዱባይ ምድር ላይ ደግሞ ማንም ምንም የማንንም መብት ሚነካ ሰው የለም ማለት፣ እንደው አፋቸውን እየበላቸው ነው እንጂ እውነት ዱባይ ሆነው ይህን ሕግ ሳያውቁት ቀርተው አይደለም እኮ በደንብ ያውቁታል። ዱባይ ላይ ምንም እንቅስቃሴ ማድረግ እንደማይችሉ እና እንግዲህ ሀይሚዬ እጅግ በጣም ዘና ፈታ እንደምትል እርግጠኛ ነኝ። ብሩኬ እንኳን ዱባይን ከዚህ በፊት አይቷታል። አሁን ሁለተኛው ነው በጣም የተለያየ ቦታ እንደምትሄዱና እንደምታሳዩን እናምናለን። ብሩኬ እኔ እንጂ አለሟን ነው የሚያስቀጫት። ሀይሚዬ፣ የእኛ አስደማሚዎች እውነት ፍቅራችን ፈጣሪ፣ ደጋግሜ ደጋግሜ የምናገረው ነገር ቢኖር የሀይሚና የብሩኬን ፍቅር ፈጣሪ ይጠብቅላቸው እና ውዶቻችን፣ በዱባይ ያለ ቆይታቸው መልካም እንደሚሆን ተስፋ እናደርጋለን። ደግሞ መልካም ይሆናል፣ ፍቅር ይሆናል። በዱባይ በምትቆዩበት ጊዜ ከፍቅር በቀር ሌላ ነገር አይገጠማቸው። ኛ ወዶቻችን እንግዲህ ውድ የጨረቃ ፋሚሊዎችም እናንተን በያላችሁበት ዘና ፈታ በሉልኝ። ያው ሀይሚና ብሩኬ ሲደሰቱ እጅግ በጣም እንደምትደሰቱ ስለማቀ ነው፣ ሲከፋቸውም ልክ በዛው ነው የምትከፉት። ሀይሚና ብሩኬ ሲከፉ፣ በነገራችን ላይ ሁለቱ ብቻ አይደለም የሚከፉት፣ ህዝብ አዳሙ ማለት ይቻላል። በጣም ብዙ ህዝብ ነው የሚጨነቅላቸው እና ደስታቸውን በዛው ልክ ስለሚያስደስታችሁ ተስፋ በሉልኝ፣ ዘና በሉልኝ ውድ ቤተሰቦች። እኔም ደግሞ በጣም ነው የምወዳችሁ የኔ ውድ ቤተሰቦች። ያው ቻናሌን ደግሞ ላይክ ላይክ ሰብስክራይብ አድርጉኝ ወዶች፣ እና መልካም ጊዜ መልካም ቆይታ ይሆንላችሁ።